ቤታችሁ ላይ ሰላም ከሌለ ምናልባት ትዳራችሁን የምታደኑበትን አምስት ነገር ራሳችሁን ጠይቁ። አንተና ሚስት መካከል ያለ ነገር ምናልባት ጥሩ ካልሆነ ሚስትህን ተዋትና እነዚህን አምስት ነገሮችን ራስህን ጠይቅ። ጥቅምት አንድ እንዳያመልጣችሁ ይሄንን ጭቅጭቅ ከቤታችሁ አስወግዳችሁ ቤታችሁ ሰላም የሞላበት መከባበር ያለበት መደማመጥ ያለበት መተሳሰብ ያለበት መተማመን ያለበት እግዚአብሔር የሚከብርበት ልጆች በሰላም የሚያድጉበት በገንዘብ በኢኮኖሚ ብዙ ነገር የምታድጉበት የፍቅር ቤት እንዲኖራችሁ ጥቅምት አንዱ ስልጠና እንዳያመልጣችሁ። ለበለጠ መረጃ ከዚህ በታች ባለው ቁጥር 0970704050 ላይ ደውሎ እንዲሁም ደግሞ ራሴን ማስተካከል ራሴን መስራት ፈልጋለሁ ምትሉ ዘውትር ማክሰኞ ነፃ ስልጠና አለ። ያገባችሁም ያላገባችሁም ይሄ ስልጠና እንዳያመልጣችሁ። አንዳንድ ችግሮች በነገራችን ላይ እኛ ችግር አለ ብለን የምናስበው ቦታ ሳይሆን ያሉት እኛ ችግር አለ ብለን የማናስብበት ቦታ ነው ያለን። ባለቤቴ ነው ሰላም የነሳኝ ብላ የምትል ሴት ምናልባት እኔ ሰላም ነሲቸው ከሆነስ ብላ ራሷን መጠየቅ አለባት። ምናልባት እናት አባቴ አስተዳደጌን አበላሽተውት ነው ብሎ ካለ ምናልባት እኔ ቀጥ ብዬ ለማደግ የሚመች ሰው አይደለውም ብሎ ባሰብ ቢችል። በነገራችን ላይ እንደ እይታ እንደ አመለካከት የሰውን ሕይወት ወደዚህም ወደዚህም የሚቀይር ነገር የለም። አመለካከቶቻችን በጣም የሚገርሙ በሆኑበት መጠን ህይወታችን በጣም የሚገርሙ ነው የሚሆነው። ጥሩ አመለካከት ያላት ሴት ባለቤቷን በዛው ጥሩ አመለካከት ትመለከታለች ታያለች። ጥሩ አመለካከት ያለው ወንድ ሚስቱንም የሚያዩ በዛው በጥሩ አመለካከትም። ዞሮ ዞሮ ምናልባት ባለቤቴ ሰላም ነሳኝ የምትል ሴት ወይ ደግሞ ሚስቴ ሰላም ነሳቸኝ የምትል ወንድ እነዚህን አምስት ነገሮች ራስን ጠይቅ። ከዛ በኋላ የሆነ ነገር ራስህ ጋር ታገኛለህ። የመጀመሪያው የሚገባውን ፍቅርና ክብር ሰጥቼዋለሁ ወይ በል ራስሽን ጠይቂ። አንድ ወንድ ሚስቱን ሊረብሻት የሚችለው ምን ሲሆን ነው? አንድ ሴት ባለቤቷን ልትረብሽ የምትችለው ምን ስትሆን ነው? አንድ ትዳር ውስጥ ደስ የማይል ነገር እየተፈጠረ የሚሄደው ከምን የተነሳ ነው? ይሄንን ነገር ለማወቅ የመጀመሪያ ባለቤቷን ሄዳ ታግላ እንዲያርግልኝ እንዲያስተካክል አንተነ ሰላም ነሳይ፣ እዛ ጋር ከመታገል በፊት ምናልባት እኔ ራሴን ብመለከት ራሴን ባይ። ምክንያቱም እራሳችንን በምናይበት መጠን ሰዎችን መመልከት ከቻልን ወይ ደግሞ ሰዎችን የምናይበትን ያህል ራሳችንን ማየት ከቻልን የሆነ ነገር ማስተካከል እንችላል። እናቴናት እህቴ ነው፣ ጎረቤት፣ ዘመድ፣ ጓደኛ ብለህ በሰው የምታሳብበውን ያህል ኃላፊነት ራስህ መወሰድ ከቻልክ የሆነ ነገር ማስተካከል ሲ ለምሳሌ አንተ ለሚስት የሚገባትን ክብርና ፍቅር ሰጥተሃታል ወይ? ይህን ራስህን ጠይቅ። አዎ ሰጥቻታለሁ ከሆነ አዎ ብለህ መልስልኝ። አዎ ማለት ግን የሆነ ዘመን ላይ ብቻ አይደለም። የሆነ የምናደርገው ነገር እስከ መጨረሻው ድረስ ቀጣይነት ከሌለው ለውጥ አያመጣም። ለውጥ የሚያመጣው ትላንትና መስራት ብቻ ሳይሆን እየሰራ መቀጠል ጭምር። ትላንትና መውደድህ ሳይሆን መውደድህን ከቀጠልክበት፣ ትላንትና ክብርህ ሳይሆን ክብርህን ትጋትህን ከቀጠልክበት ነው። ለውጥ ሊያመጣ ለሚችለው የመጀመሪያ ይሄን ራስን ጠይቅ ትላንትና አከብረው ነበር ወዶ ነበር እንዳትይ ያንን መውደድና ክብር ከቀጠልሽበት ብቻ ነው የዛ ቤት ሰላም የቀጠለው ለምሳሌ ሁሌ እንበላለን ሁሌ ካልሰራን ሁሌ ልንበላ እንችላለን አንችልም ሁሌ መጠጣት ይኖርብናል ሁሌ ማክበር ሁሌ መውደድ ሁሌ ማፍቀር ሁሌ መንከባከብ ሊኖርብን ነው ማንን ሚስትህን ሁሌ ካላደረግ የሆነ ሰዓት ላይ ማ ማንም ያደርጋል ቀጣይነት ከሌለው ለውጥ አያመጣም ለውጥ የሚያመጣው ቀጣይነት ያለው ነገር ነው ከዛ ውጭ ብዙ ጊዜ እኛ ችግሮቹን ቀለል የምናደርጋቸው ከኛ አንጻር ስለምናያቸው ነው። አንዳንዴ ለእኛ ቀላል የሚሆኑ ችግሮች ለሰዎቹ ከባድ ነው። ለምሳሌ አንድ ሴት ባለቤቷን እኔ ዛሬ ምንም ማድረግ አልፈልግም ብላ ስትል ለእሷ ቀላል ነው ሺዝራይት በእሷ ቦታ ሆና እሷ ልክ ናት። ባለቤቷ ባለበት ስሜት ላይ ሆና ስታየው ግን ከባድ ነው። በስሜት ላበደ ስሜት አይምሮን የመቆጣጠር አቅም አለው ብያቸዋለሁ ከዚህ በፊት በስሜት የሚንገላታን ሰው ማድረግ ፈልጋለሁ፣ ማድረግ አልፈልግም፣ ቆይ እንዲህ ነው፣ እንዲህ ነው፣ እንዲህ ነው፣ እንዲህ ነው የሚሉት ነገር ለተናጋሪው ቀላል ናቸው። ለተናጋሪው ችግር የለም። ለሰሜው ወይ ደግሞ ስሜቱ ለተረበሸ በብዙ ነገር እየተጎዳ ላለው ሰው ግን በጣም ከባድ ከባድ ከባድ ነገር። አዲስ ተጋቢዎችም አሊያም ደግሞ ነባር ባልና ሚስቶችም ካላችሁ ጆይ ስታር ፈርኒቸር ቤታችሁን ማሳመር ከፈለጋችሁ የሚያማምሩ አልጋዎች፣ የሚያማምሩ ሶፋዎችና የሚያማምሩ የምግብ ጠረጴዛዎችን ይዤላችሁ መጥቻለው። በልዩ ቅናሽ ከአምስት ዓመት ዋስትናና ከሙሉ ዴሊቨሪ ጋራ እያላችሁ ነው። ከዚህ በታች ባለው ቁጥር ደውሉላቸው። አድራሻቸው ጉርሾላ ቴሌ የድሮ ማብራት አጠገብ፣ እንዲሁ ደግሞ ፊጋ ማብራት ወረድ ብሎ መሲህ ህንፃ ፊት ለፊት ታገኘዋላችኋላችሁ። ደውሉላቸው። ሶ ባለቤቴን በሴክስ ደስተኛ አደርገዋለሁ፣ ሚስቴን በሴክስ ደስተኛ አረጋታለሁ ወይ ስሜቷን እጠብቃለሁ ወይ ስሜቱን እጠብቃለሁ ወይ፣ ይህንን በደንብ ራስሽን ጠይቂ። የአንዳንድ ችግሮች ምንጮቻቸው ከዚህ ጋር ስለሆነ፣ ሶስተኛ ደግሞ ንቀት የለብኝም ወይ። ምናልባት ቀጥታ ባለቤትሽን ላትንቂው ትችያለሽ፣ ኢንዳይሬክት ግን እንደምንንቃቸው እናሳያቸዋለን። ዳይሬክት አንነቅ። የትኛውም ጀግና ሴት ደፋር ሴት ዳይሬክት ባለቤቷን አትንቅ። ልታደረጎ ትችላለች፣ ኦፍኮርስ ግን ፍቺ በማግስቱ ከፈለገች ብቻ ነው። ቀጥታ አትንቅም። የብዙዎቻችን ንቀት ኢንዳይሬክት ነው። ማለት እንደናቅሽው እንዲሰማው ታደረጋለሽ። እንደናቅሽው እንዲሰማው እንደናካት እንዲሰማ ታደረጋል። አፋ አውጥተ ንቅሻለሁ አትልም። አይን ንቀትን ያሳያል። አረማመድ ንቀትን ያሳያል። የምትመልስበት ወይ ንቀትን ያሳያል። የድምፅ ትሆን ንቀትን ያሳያል። ያነጋገርሽ የድምፅ ትሆንሽ ሰርተሽ ፊትለፊቱ የምታቀርቢው ምግብ ንቀትሽን ያሳያል። መልስ የምትመልሺበት ወይ ንቀትሽን ያሳያል። ቅንድም ንቀትሽን አንድ ነገር አይደለም አንድ ሚሊዮን ነገሮች ንቀትሽን ያሳያሉ ሰው ንቀት የለብሽም ወይ ንቀት የለብህም ወይ ይህን ራስን ጠይቅ ምናልባት ስድብ የለብሽም ወይ ስድብ የለብህም ወይ ራስን ጠይቅ ከእሷ ውስጥ ከእሷ ጋር ፉክክር ውስጥ አልገባህም ወይ እልህ ውስጥ አልገባህም ወይ ከሱ ጋር እልህ ውስጥ ፉክክር ውስጥ አልገባሽም ወይ ራስሽን ጠይቂ እነዚህ ነገሮች ራስሽን ጠይቂ። እዚህ ነገር ውስጥ አንቺ ካለሽ፣ ቤት በኩል ትዳሩ ሰላም ይሁን። እዚህ ነገር ውስጥ አንተ ካለ፣ እሷን ተዋት፣ እሷ በሰላም ትኖር። መጀመሪያ ራስን ቀይር፣ ራስን አስተካከል። እሱን ተይው፣ በሰላም ይኖርበት፣ ልጆቹን ያሳድግበት። መጀመሪያ ራስሽን ጠይቂ። ይሄ ጥያቄ አንቺ ጋር ካለ ችግሩ ያለው አንቺ ጋር ነው። እሱ ነው እንደዚህ ያደርገኝ? እሱ ራሱ እንደዚህ የሆነው በአንቺ ሰበብ አይደል እንዴ? እሱ ነው የሚነቀኝ? እሱ የናቀሽ እኮ አንቺ ስለምትነቂው ነው። አንቺ የምትነቂው እኮ እሱ ስለሚነቅሽ ነው። አንድ ቤት በጋራ ስትኖር በነገራችን ላይ ወይ እሱን ነው የሚመለከቱ ወይ እሷን ነው የሚመለከቱ የሚመለከታል እሱ የሚመለከታል። የጋራ ኃላፊነት የሚባለው። አራተኛ ደግሞ ለማናደድ የምታደረገው ነገር የለም ወይ ወይ ደግሞ ለማናደድ የምታደረገው ነገር የለው፣ ራስን ጠይቀ። አንዳንድ ወንድ ሚስቱን ለማናደድ ነው የሚጻጻፈው፣ የሚያመሸው፣ የሚጠጣው ለማናደድ ነው። ምንድን ነው የምታተርፈው? እሷ ስትናደድ እኮ ኔክስት አንተን ደግሞ የሚያናደድ ነገር ቁጭ ብላ ትሰራለች። ምናልባት አንዳንድ ነገሮችን የምታደርገው እሱን ለማናደድ ከሆነ ያናደድሽው ሰው ተመልሶ ያናድሻል። ኦፍኮርስ ምን አይነት ሰዎች አሉ መሰላችሁ አለም ላይ ልክ እናንተ ሰላም ስትሆኑ እነሱ በቃ ይነሳባቸዋል መንፈሱ ልክ እናንተ ፍቅር ስትሆኑ እነሱ አውሬ ናቸው እናንተ አውሬ ስትሆኑ እነሱ ፍቅር ናቸው በጣም የሚገርም በቃ ስብሰባ ሽማግሌ ምናምን ምናምን ብዙ ቦታ ይሄዳሉ ልክ እናንተ ስትመጡ እነሱ የሉም ልክ እነሱ ሲመጡ ደግሞ እናንተ የላቸው ልክ አንተ ፍቅር ስትሆን እሷ ፍቅር አይደለችም እሷ ሌላ ባህሪ ታመጣለች ልክ አንተ ደግሞ ጥሩ ሆነ መልካም ሆነ ጨዋ ስትሆን ደግሞ እሷ ደግሞ ይነሳባታል። በጣም ሲበዛ ይሄን ነገር ሲሪየስሊ እዩት ምናልባት እሷን ለማናደድ የምታደረገው ነገር የለም ወይ እሱን ለማናደድ የምታደረጊው ነገር የለ ወይ ይህን ራስን ጠይቅ ከዛ ውጭ ደግሞ ቃላት የምትጥል ሰው ከሆንክ አንዱ ቤትህን ከምትበጠበጥበት ነገር አንዱ ይሄ ቃላቶች ስድቦች ንቀቶች ፉክክሮች አንተ ጋ ካሉ ስድቦች ንቀቶች ፉክክሮች አንተ ጋ ካሉ ከዛ ውጭ ቃላትና ኩርፊያ ካለ በጣም መጥፎ ቃል የሚጥል ካለ ምናልባት ይቅርም የምትለው ጠባሳው እዛ ቦታ ላይ ልክ እንደ ክትባቱ ቦታችን ይቀጥላል አይጠፋም ጠባሳ አይጠፋም በቃ እዛ ቦታ ላይ በልጅነቱ ፊቱን በእሳት የተጎዳ ልጅ ምናልባት ያ ጠባሳ መጥፋት እድሉ የተወሰነ ያለ፣ ግን ከፍ ካለ በኋላ የሆነ ጠባሳ ከአስር ዓመት በኋላ እድሜ ልኩን በፈልግ ቦታ ሄዶ ቢታከም እንኳን የሆነ ምናልባት ወጣ ያለ ሕክምና ካላረገ በስተቀር በታሪክ አይጠ እኛም በቃላት የሆነ ነገራቸውን የምንሰብራቸው ሰዎች ሰዎቹ ይቅር ብለውን ከእኛ ጋር ቢኖርም እንኳን ጠባሳው እዛ ቦታ ላይ ያለ። ቃላት የምትወረውር ሴት ቃላት የምትወረውር ወንድ ከሆን፣ ቃላት የምትወረውር ሴት ከሆንሽ መጀመሪያ ቃላት አሉ ወይ ኩርፊያ ድሮ ድሮ ሴት ታኮርፍ ያለች ወንድ ልጅ ያባብላል ከፍቅርም አንፃር ልታኮርፍ ትችላለች ከመውደድም እንዲያባብላትም እንዲያናገራትም ልታኮርፍ ትችላለች አሁን ወንዱም እንደ ሴት ያኮርፋል አንድ ወር ሊሆን ይችላል ሁለት ወር ሊሆን ይችላል በጣም ይከብደው ሶ እነዚህን አምስት ነገሮች ራሳችሁን ጠይቁ ትዳራችሁን ከማፍረስ ቤታችሁን ከመበተን ሰላማችሁን ከማጣታችሁ በፊት እሷን ተዋት እና እነዚህን አምስት ነገሮች ራስን ጠይቅ እነዚህ ነገሮች አንተ ጋር ያሉት ከሆነ ምናልባት ቤትን የበጠበጥ ያለው አንተ ነው እነዚህ አምስቱ ነገሮች አንቺ ጋር ካሉ ትዳርሽን እየበጠበት ሲሆ ያለሽው አንቺ ነሽ። እነዚህን ካስተካከልሽ ቤትሽን ታስተካክያለሽ። እነዚህን የመሳሰሉ አለመግባባቶች በጣም በብዙ ጠዋት ቀን፣ ማታ እያቆሳሰሏችሁ እድሜያችሁም እየገፋ ሴት ጭራሽ መቆሳሰላችሁም እየበዛ በትንሽ ነገር ውሃ ቀጠን መጠጣሉ ባልና ሚስቶች አለመግባባት፣ አለመነጋገር፣ አለመከባበር፣ እልህ፣ ስድብ፣ ንቀት፣ ፉክክር፣ ቤታችሁ ያለ መኖር ያቃታችሁ፣ ልጆቻችሁን በሰላም ማሳደግ ያቃታችሁ ባልና ሚስቶች እድሜ ልክ እየተቆሳሰሉ ከመኖር 10 ዓመት፣ 20 ዓመት፣ 30 ዓመት እየተቆሳሰሉ ከመኖር አንድ ዓመት በፍቅር መኖር ይሻላልና ጥቅምት አንድ እንዳያመልጣችሁ ይሄንን ጭቅጭቅ ከቤታችሁ አስወግዳችሁ ቤታችሁ ሰላም የሞላበት፣ መከባበር ያለበት፣ መደማመጥ ያለበት፣ መተሳሰብ ያለበት፣ መተማመን ያለበት፣ እግዚአብሔር የሚከብርበት፣ ልጆች በሰላም የሚያድጉበት፣ በገንዘብ በኢኮኖሚ ብዙ ነገር የምታድጉበት የፍቅር ቤት እንዲኖራችሁ ጥቅምት አንዱ ስልጠና እንዳያመልጣችሁ። ለበለጠ መረጃ ከዚህ በታች ባለው ቁጥር 0970704050 ላይ ደውሎ እንዲሁም ደግሞ ራሴን ማስተካከል ራሴን መስራት ትፈልጋሉ ምትሉ ዘውትር ማክሰኞ ነፃ ስልጠና አለ። ያገባችሁም ያላገባችሁም ይሄ ስልጠና እንዳያመልጣችሁ አዲስ ተጋቢዎችም አሊያም ደግሞ ነባር ባልና ሚስቶችም ጆይ ስታር ፈርኒቸር። ቤታችሁን ማሳመር ከፈለጋችሁ የሚያማምሩ አልጋዎች፣ የሚያማምሩ ሶፋዎችና የሚያማምሩ የምግብ ጠረጴዛዎችን ይዤላችሁ መጤቻለው። በልዩ ቅናሽ ከአምስት ዓመት ዋስትናና ከሙሉ ዴሊቨሪ ጋር እያላችሁ ነው። ከዚህ በታች ባለው ቁጥር ደውሉላቸው። አድራሻቸው ጉርሾላ ቴሌ የድሮ ማብራት አጠገብ፣ እንዲሁ ደግሞ ፊጋ ማብራት ወረድ ብሎ መሲህ ህንፃ ፊት ለፊት ታገኘዋላችኋላችሁ። ደውሉላቸው። አመሰግናል።